አንደበቷ የሚወጣው ብልግና ብልግና እንዳይመስላችሁ፣ መዋረድ ያሸልማል፣ ራስን ማዋረድ፣ ሴትነትን ማዋረድ፣ እናትነትን ማዋረድ ያሸልማል ብላ እነዚህን ሕፃናት ልጆች እያስተማረች ነው። አሁን ደግሞ የመጣችው መደፈርን፣ አቅልላው፣ መደፈርን፣ አቅልላው፣ አቅልላው፣ አቅልላው ዩቱብ መነገጃ አድርገዋለች። መደፈርን በጣም ያሳፍራል። ያ ማፍሮ ግን ፋኒ የምትባሉ አንተ እንከፍና ሳምሪ የምትባሉ ሚስትክ ናት ቆሻሾች ናችሁ ቆሻሾች ናችሁ በቃ ትሰለቻላችሁ በቃ ይበቃችኋለሁ ልጆቻችሁ ላይም ነገዳችኋል ዩቱብ ይበቃል ይሰለቻል እኮ እና ኧረ እኔ ማሰብም ነው የማልችለው አስባችሁታል እናታችሁ እኮ ይሄ እናት እኮ ነው። እናንተ በቁጭ ብላችሁ እሷ ስር የምትሰሙት። እኔ አሁን ዛሬ አዲስ የሆነ አካውንት ክሬት አድርጋለች እና እኔ በድሮም አላያትም በአሁኑም ዛሬ ብሎክ አላረገችኝም እና ክሊክ አድርጌ ሳያት አንድ ደቂቃ መቆየት አልቻልኩ። እጸየፋታለሁ። በቃ የሆነ ገንዳ ውስጥ ቁጭ በየምሰማት ነው የሚመስለው። ይደብራል። በቃ ቆሻሻ ውስጥ ነው ያለችው። በማታ ቡና እና ይሄን ነገር በጣም በጣም ሲሪየስሊ ሲሪየስሊ ልናየው ይገባል። ሰው እንትን ላይ ደጋግማ የምታወራቸው ኖሮች ምን ያህል ህጻናት ልጆችን እንደሚያበላሽ እኔ ስላየሁት ነው። በጣም ባለጌ ናት። እኔ እናንተ ፌሚኒስት ደግሞ የምትባሉ ሴቶች፣ እነ ቤዛ፣ አንቺ ስራ አጥፊ ቤዛ የምትባዩ ልጅ ቤዛ የምትባየው ልጅ ስራ አጥፊ ዶክተር ነች። ለስሙ ፒኤችዲ በህግ አይደለም። ተጠቀሚበት ትምህርትሽን፣ ተጠቀሚበት እና አይ ዋንት ዩ ቱ ስፒክ አፕ ቢኮዝ ሪል ቪክቲሞችን በሪል የተደፈሩ ሴቶችን ሳይለንስ እያደረገች ነው። ምክንያቱም እናንተ ደግሞ፣ ጂጂ ኪያ ተደፈርኩ ካለች በኋላ ከፋኒ ጋር ቪዲዮቹ አለ እኮ፣ ከፋኒ ጋር፣ ከሳምሪ ጋር ቪዲዮቹ አለ። እንዴት አንድን ሴት ተደፍራ ከደፋሪዋ ጋር በዓል ስታከብር አይቻለው። በርዝዲያውን ስታከብር አይቻለው። ብዙ ነገር ሲያደርጉ አይቻለሁ። ከደፋሪዋ ጋር ምትውል ተደፋሪ ታውቃላችሁ? ታውቃላችሁ? ከደፋሪዋ ጋር ምትውል ተደፋሪ ያ የሳምሪል በርዝዲያ አክብረዋል። ትዝ አላችሁ? የሆነ በዓልም ደግሞ መሀላቸው ቁጭ ብላ ጂጂ ስለዚህ እነሱን ደግሞ እያወጣችሁ ጂጂ ከተደፈረች በኋላ ሺ ወሰው ሀፒቱ ሲፋን የውሸት መደፈር ይሄ ቆሻሻ ነው። በጣም ብልግና ነው። እንዴት ይሰለቻል። በጌታስ፣ ስለዚህም ራሱ ማውራቱ እኮ ያሳፍራል። በእውነት በጣም ያሳፍራል። አንዳንዴ ለቲክቶክ ማለት ነው። ጨዋ ሲያሳድጋችሁ ለቲክቶክ በጣም በደል። በእውነት ጨዋ ሰው ሲያሳድጋችሁ ለቲክቶክ በደል ነው፣ መበደል ነው። ኒ ባለጌዎች ናቸው። ዝም በይ። እቺ ልጅ ታቋታላችሁ፣ እቺ ልጅ ታቋታላችሁ። እች ልጅ ትሳደብ ነበር ና ለቤት ታየውን ቤታን ከመወደዱ የተነሳ ለዚህ ነው አሽቃባጭ ሰው ነጠለው። ሰላም ዋሳ ቢሳካልኝ ቴዲ ዋሳን ብድራች ብድራጅ ደስ ይለኛል እና ከማሽቃበጧ የተነሳ ልጄ ቤታ ብላ ጠራች። በቤታ አፏን ፈታች። አስባችሁታል? ልጅሽ ሰው ከአንቺ በላይ ወዳ ከማሚ ይልቅ ቤት ታብላ የዝች ልጅ ማለት ነው። ቤት ታብላ ነው ስም ያወጣችሁ ምንድ አፏን የፈታችሁ ምናምን አለች ማለት ነው። የዛን ሰሞን እነ ቤታ ቁሪ ትርፍራፊ የለም የወረውሩላት ነበረ። እነ መማር ምናምን ሳይዋት አምስት መቶ ሶስት መቶ ኮይን የወረውሩላታል እና ጌም ጨዋታ ለሁሉም ሰው ደሞችን ሰሞን የሆነ ሰሞን የቀጠሮ ጌም የገጠሮ የሚሉ እና ሁሉም ሰው ከእናንተ እጅ አንበሳ ኤክስፔክት ያደርጋል ድፍረታቸው አንበሳ ቤታ አላወረደችላትም። መማር አንበሳ አላወረደችላትም። ጌሙንም ተሸነፈች። ከዛን ቀን ጀምሮ መማር ላይም ቤታ ላይም ዘዋረችባቸው። ምክንያቱም ፍቅሩ ራሱ የበነፊት ነበረ። እቺ ልጅ የዋሳ ልጅ ናት። ሲዳማ ናት። ሲዳማ ብሔረሰብ ተወላጅ ናት። ግን ምንድን ነው ጎን ካልሆንኩኝ ይሄ ጥልፍ የበዛለት አበሻ ቀሚስን ትለብስላቸዋለች። ከዛም በኋላ የጎንደሬ ባህል ያልሆነውን ስድብ ታሽጎደጉደዋለች። ለማን አገዛ? ለቤታዩና ለመማር አገዛ። ከዛም በኋላ አማርኛውን በቅጡ እንኳን ብታወራኩ። ከዛም በኋላ እነ ቤታዩና መማር ገንዘብ ቲክቶክ ኮይን ሳይሰጧት ሲቀሩ ዞራባቸው እየሰደበቻቸው ትገኛለች። አስባችሁታል? ቤታ ብላ ልጇ የጠራቻት ቤታ ብላ የሰላም ልጅ ማሚ አላለችም ዳዲ አላለችም፣ ቤታ ነው ያለችው ለመጀመሪያ ጊዜ። በነገራችሁ ላይ ቤታዩ ነው ያለችው። በእውነት የቤታ አቅመም ከዛም በኋላ አሁን ግን ቤትን ጠምዳት ለሊያሹ አግዛ። ሰላም ደግሞ የተሳደፈች ነው ለሊያሹ አግዛ። ይህ ነው ታሪኩ። እና ሰው ወረኛ ነው፣ ሰው ወረተኛ ነው። ሰው እኮ ያስቀመጣችሁበት ቦታ አይገኝም፣ አይገኝም። አስመሳይ ነው ሰው። ተጠንቀቁ፣ ከእንደዚህ አይነት ሰው። እግዚአብሔር ደግሞ ከእንደዚህ አይነቱ ይጠብቃችሁ፣ በእውነት ከእንደዚህ አይነት ሰው

ልጇ ፊት ልጇ ፊት ዴዚን አስለቀሳት። ዴዚ ኒስ ቱጌር ላይፍ ሪሌሽንሽን ከኦንላይን ኦፒኒየን ማውጣት አለብሽ። በነገራችሁ ላይ ወጣት ልጆች ሪሌሽንሽፓችሁን የኦንላይን ፊድ ሰታርኩ አንድ ያደርጋል እና ዮናስ ሙሉነን አባረረችው። እናቴ አቢዝ አረገችኛ ያለች። አቤት አቤት! ከነጭ መውለድ። በኢየሱስም በኢየሱስም፣ ልጅ ኮ የአሜሪካ ልጅ ኮ ጠላታችሁ ነው። ሴት ልጅ ሴት ልጅ፣ እኔ እኔ ሴቷን ልጄን እንደምፈራት ታውቃላችሁ። ወንዶቹን አልፈራም፣ እግዚአብሔርም፣ ሴቷን ልጄን ግን እፈራታለሁ። አስባችሁ፣ ሴት ልጅ ኮ ጨካኝ ናት ለእናቷ። ጌታ ምስክሬ ነው። አስባችሁታል እንደዛ የምትሆንላትን እናት መኪና ትንበልላት ለሷም ቢሏን እኮ መክፈልኩ ትችላለች። ደሴ እንደዛ ብዙ ነገር አሳድጋ መማሞና ለፍተሽ ጥረሽ ተደፍተሽ አሳድገሽ እናቴ አቢውዝ አረገች። አምናሮንግ እናቴ አቢውዝ እናት ኢትዮጵያዊ እናት እኮ ዲፍረንት ካልቸር ነው ያለን እኮ። ገብቷችኋል? የሆነ ቦታ ላይ መገናኘት አለብን። ሁለቱን የአሜሪካን የዋይት እንትን ካልቸርንና አፍሪካን የኢትዮጵያዊ ካልቸርን ደግሞ መሀል ላይ ማገናኘት አለብን። እና እኛ እናቶች እኮ ይድፋሽ እኮ ስባል ነው ያደጉት እኮ ኔ ይድፋሽ እናቴ እኮ አይኔን አጥፍታ ነበር። እኮ እዚህ ጋር የጠባ ሰው ይታያቸዋልችኛው እዚች ጋር ከቦ ያ በድንጋይ ወርወራብኝ ማሚ ከዚህ በላይ አቢዛል ግን እንዴት ነው እንዴት ማለት እንዴት ፈቅድልሻል እናቴ አቢዛ አረገች ከሆን እንደዚህ ሌሎቹ የሚመክሩሽ እናታቸው ላይ የማያረጉትን ነው የሚመክሩሽ እናቴ ትሙት እናታቸው ላይ የማይደፍሩትን ነው ጣትሻዎች እናትሽ በእውነት እውነትሽ ናት። እውነትሽ ናት እናትሽ። ከእናቴ እኔ ጎረቤት ገርፎኛ ቃል የቸርች ያሳደጉኝ ሰዎች ገርፎኛ ቃሉ ማን ያልገረፈ እስከ አስራ ስምንት አመቴ ገረፍ ነበር። አስራ ዘጠኝ አመቴ ትዚለኛ ስገረፍ አበሽ የምኖርበት ኢቨን ኢትዮጵያውያን በስነ ስርዓት በባህል ያሳድጋሉ። ዲዚ አይዶን ቲንክ እኔ ጭንቅላቷ ትክክል ናት። እኔ አይዶን ኖ መንገደኛ ኮርኩሞኛል። ታዲያ እንዳትሳሳች ብዬ እንዳልመክራት አትሰማም። ልጅቷ ፍቅር ሀያ ልዩ ደሶም ጌመር